ሰላም ወገኖች እንደምን አላችሁ? ደህና ናችሁ? እግዚአብሔር ስሙ የተባረከ ይሁን። በጣም ደህና ነኝ። እናንተን በያላችሁበት በሰላም በእግዚአብሔር ጥበቃ በእግዚአብሔር ቸርነት ሁሉ ነገር ሰላም እንደሆነ እምነቴ ነው። አሁንም አንድ ቃል ላካፍላችሁ ነው የመጣሁት። ይህም የሚገኘው አንደኛ ቆሮንቶስ ምዕራፍ አስራ ስድስት ቁጥር 22 ጌታን ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን። ጌታን ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን። ጌታችን ሆይ ና፣ ይላል። ጌታን ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን። ጌታችን ሆይ ና፣ ይላል። የጌታ ኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን፣ አሜን። ፍቅሬ በክርስቶስ ኢየሱስ ከሁላችሁ ጋር ነው፣ አሜን ይላል። አሜን ይሁን፣ አሜን ይሁን፣ ይሁን፣ ይሁን። ክብር ለእግዚአብሔር ለአምላካችን ይሁን። ይህ በአዲስ ኪዳን ውስጥ ከባድ የሆነው አነጋገር እዚህ ላይ ይገኛል። ከባድ፣ በጣም ከባድ የሆነ ነው አነጋገሩ። ይህም ደግሞ የተረገመ ይሁን ይለዋል። በእርግጥ ግሪኮ የሚናገረውን ስንመለከተው እንዲህ ይላል ኢቲስ ኡ ፊሌቶን ኩሪዮን የሱን ክርስቶን ኢቶ ኣናተማ ኣናተማ ይሁን ነው የሚለው። ኣናተማ ኣናቴማ ይሁን ኣናተማ ማራናታ። ሁለቱን ቃል አንድ ላይ አስቀምጧቸዋል። ኣናተማንም ማራናታን፣ አናተማ ካለ በኋላ ማራናታ አናቴማ ካል በኋላ ማራናታ ይላ። ምንድን ናቸው? ምን ማለቱ ነው? ምንድን ነው ጳውሎስ እዚህ ላይ የሚናገር ክርስቶስን የማይወድ ምንድን ነው የሚሆን የሚለው። እንደምናውቀው ጌታችን ኢየሱስ ክርስቶስ ሲያስተምር እናቱን ከእኔ ይልቅ እናቱን የሚወድ ለእኔ ሊሆን አይገባውም። ከእኔ ሊልቅ አባቱን የሚወድ ለእኔ ሊሆን አይገባውም። ከኔ ወል ይልቅ ልጁን የሚወድ ለእኔ ሊሆን አይገባውም። ከኔ ይልቅ ራሱን የሚወድ ቢኖር ለእኔ ሊሆን አልተገባውም አይገባም፣ አይሆንም ይላል። ከኢየሱስ ክርስቶስ ውጭ እኛ የተፈጠር ነው ጌታ ኢየሱስ ክርስቶስን ልንወድ ነው። ወደርስም ጠላሽ ሚሆን ኢየሱስ ክርስቶስን ልትወዱን የተፈጠራቸው ምክንያቱም እግዚአብሔር ፍቅር ነው። እኛ እንደወደድነው አይደለም። ለምንድን ነው የምንወደው? እሱ እንዲሁን የወደደን እኛ ደግሞ እንዲሁ አይደለም የምንወደው ስለተደረገልን ገና ጠላቶቹ ሳለን ስለወደደን ነው። ለእሳት የተገባንን ስለወደደን ለጥፋት ለዘላለማዊ ጥፋት በዘላለም የሚነድ እሳት ውስጥ ተጥሎ ተወርሮ በዛም ዋይ ዋይ ዋይ ዋይ ዋይ ዋይ እያለ አንድ ሰዓት አንድ ቀን አንድ ደቂቃ እረፍት በሌለበት የዘላለም እሳት ባህር ልንጠል የነበረውን እሱ በመስቀል ላይ ዋጋችን ከፍሎ አዳነ። የዘላለም እረፍትን ሰጥ ከዘላለም እሳት ባህር መዳን አንድ ነገር ነው፣ ደግሞም የእግዚአብሔር ልጅ መሆን ሌላ ነገር ነው። ስለዚህ ዕጥፍ ድርብ ነገር ነው ጌታ ያደረገልኝ። ከዛ የተነሳ ነው እኛ እንድንወደው የሚገባ፣ ከዚህ የተነሳ ነው ክርስቶስን ልንወደው የሚገባ። ምክንያቱም እሱ የሰማያዊ ክብሩን ትቶ ሁሉን ነገር በእግዚአብሔር ዘንድ ዛሬ ሙስሊሙ ሁሉ የሚቀልድበት ዛሬ ግራ የተጋባው ኤቲስት የሚቀልድበት ዛሬ ግራ የተጋባው ሂንዱ የሚቀልድበት ዛሬ ግራ የተጋባው ፈላስፋ የሚቀልድበት በኢየሱስ ላይ ስለሚያውቅ መሰል ስለማያውቅ የዚህ ዓለም አምላክ ስላጨለማቸው ነው። አላህ ስላጨለማቸው ነው። ሙሐመድ ስላጨለማቸው ነው ፍልስፍና ስላጨለማቸው ነው። ዳርዊን ስላጨለማቸው ነው። ኦኬ፣ እነዚህ ሁሉ አልበርት አንስታይን ስላጨለማቸው ነው። በዚህ ዓለም ጥበብ ውስጥ ተደብቆ በከንቱ በሆነው ነገር የሰማያዊ የሆነውን የእግዚአብሔርን ልጅ የሚወደንን የእግዚአብሔርን ልጅ በተለያየ ሁኔታ ሰው ክዶ እንዲኖር ተደረገ። እኛ ግን ልንወደው ይገባል። ስለዚህ ምን ይላል? ሪዮን የሱን ክርስቶን አይተው አናቴማ ማራናታ፣ ጌታን ኢየሱስ ክርስቶስን የማይወደው እርሱ አናቴማ ይሁን። አናቴማ ሚለውን የግሪክ ቃል ምንድን ነው ሲተመ ሲተረጎም ሲተነተን ምን ይሆን ሚል ሀሳብ ይኖራል እና ያን ከእናንተ ጋር አብረን ብናየው ጥሩ ነው ብዬ ስላሰብኩ ነው። አናቴማ ማለት የተረገመ ማለት ነው። አማርኛው የተረገመ ብሎታል። ግን ደግሞ ጠለቅ ብሎ ምንድን ነው? አናቴማ የሚለው ቃል አራት ጊዜ በመጽሐፍ ቅዱስ ውስጥ ይገኛል። አራት ጊዜ የተረገመ አናቴማ፣ bind under a great curse፣ በትልቅ መርገም ስር የሆነ ለትልቅ መርገም የተዘጋጀ a thing set up laid by or in order to be kept፣ ተዘጋጅቶ የሚጠብቅ። ለምን አናቴማ የሆነው ለእሳት ተዘጋጅቶ ተዘጋጅቶ ይጠብቃል። ምንድን እሳትን ሊመጣ ያለው አማን አከርስድ ዲቮትድ ቱ ዘ ዳይረስት ኦፍ ዎውስ ለዎ ለወየዎች የተዘጋጀ ለወየዎች የተሰጠ ለወዮዎች ማለት ወዮ ወዮ አላል አንድ ወዮ ሁለት ወዮ ሶስት ወዮ ወዮዎች ይለዋል ወውስ ወዮዎች ለወየዎች በቀጥታ የተሰጠ ለወዮዎች ሁለንተናው ለወዮዎች ስለዚህ እግዚአብሔርን ክርስቶስን መጥላት ማለት ክርስቶስን አለመውደድ ማለት ክርስቶስን አለመስማት ማለት ጌታ ኢየሱስ ክርስቶስን ሰምቶ አለመኖር ማለት ጣጣው በጣም ብዙ ነው። ሊመጣ ያለው መርገም በጣም ትልቅ ነው። አትቀልዱ። በሌላ ነገር መቀል፣ በገንዘባችሁ ብትቀልዱ ኦኬ፣ በዘመናችሁ ብትቀልዱ ኦኬ፣ በሌላው ነገር በህይወታችሁ ግን አትቀልዱ። ስለዚህ ኢየሱስን የሚሰሙ ኢየሱስ ክርስቶስን የሚሰሙ የሚያደምጡ ብትወዱኝ ብትወዱኝ ምን በሉ? ትእዛዜን ጠብቁ። ቃሌን ስሙኝ። ቃሌን ይህን ቃሌን ሰምቶ የሚያደርገው ቢኖር ሰምቶ የሚያደርግ ኢየሱስ ያለውን ትተን ሆያ ሆዬ ብንል እንዲያው በቃ ሀሌሉያ ስላልን ቅዳሜና እሑድ ስለዘለልን ከሰማይ የወጣን አይምሰልን። ይልቅስ ክርስቶስን አምነን ፈርተን እንደ ጓደኛችን እንደ እንትናችን ሳይሆን እንደ ነገሥታት ንጉስ እንደ ጌቶች ጌታ እንደ እሳት እንደሚባላ እሳት ፈርተን ልንኖር ይገባል። ምክንያቱም ይመጣል። ምላስ ሁሉ የሚጮህበት ጊዜ ይመጣል። አ ቲንግ ዲቮትድ ቱ ጋድ ዊዛውት ሆፕ ኦፍ ቢንግ ሪዲምድ ዋው ዋው

ለእግዚአብሔር የተሰጠ ነው። ሊቃጠል ወደ መሰዋት የሚቀበው የተሰጠ ነው፣ ግን ሊድን ነው እንዴ ነው። በሳት ሊቃጠል ነው መሰወው ላይ ሊነድ ነው። ስለዚህ ራሱ የከነአን ምድር ለእግዚአብሔር የተሰጠ ምድር ይለዋል። የከነአን ምድር እግዚአብሔር ከናናውያን በሙሉ ለእግዚአብሔር የተሰጡ የመዳን ተስፋ የሌላቸው፣ ለምን በክፋታቸው በኃጢአት ደንበሩን ያረፍ ያለፉ በእግዚአብሔር ላይ የሰጣቸውን ዘመን ሁሉ በክፋትና በጥፋት ያሳለፉ ልጆቻቸውን በእሳት በማቃጠል ለሞለክ ለምናምን ላስታሮት ለዛ በማቃጠል የኖሩ እግዚአብሔር ለጥፋት የኢሳያስ ይሄ ቃል አናተማ የሚለው አንዱ በሰብቱጃንት ስንመለከተው የተጠቀመው አሌክሳስታ ፕሊስ የተጠቀመው እያሱ ነው። ያ በሙሉ አናተማ ነው። እያሱ የሚጠቀምበት የሰብቱጃንቱ ማለት ነው በግሪኩ ቋንቋ። ስለዚህ ለጥፋት የተዘጋጀ ለጥፋት የተሰጠ ነው። እግዚአብሔርም አጠፋው፣ አነደደው፣ ጠፉ። ኢየሱስን የማይወድ ወገኖችን ዕዳው ትልቅ ነው። ስለዚህ የህይወት ትርጉሙ ምንድን ነው? በኢየሱስ አምኖ ኢየሱስን አምኖ ተከትሎ በጌታ በኢየሱስ ተስፋ የሚድን ሁሉን ነገር ለክርስቶስ ሰጥቶ ለዘላለም በሱ ታምኖ ተደግፎ እዚያ ለዓለም በእርሱ የሚወጣ የሚገባ ሁሉን ነገር እሱን የሚሰማ በጉ በግ የሆነና በጎቼ ድምፅን ይሰማሉ እንዳለው የሚሰሙ እሱ ዛሬ የራሳችሁን ነቢያት፣ የራሳችሁን እንትን፣ የራሳችሁን ሁሉ አዘጋጅታችሁ የፈለጋችሁትን እየሰማችሁ የምትኖሩ ተጠንቀቁ፣ ተጠንቀቁ ወገኖችን። የባሰው ፍርድ በእናንተ ነው የሚመጣው። ምክንያቱም እናንተ ለቤቱ ቅርብ ስለሆናችሁ የእግዚአብሔር ፍርድ በቤቱ ይጀምራል። በጌይ በላዝቢያን በምናምን በነ ሂትለር አይደለም፣ በሂትለር አይደለም የሚጀምረው። ልንገር፣ እግዚአብሔር የሚጀምረው ፍርዱን ከቤቱ ነው። ከቤቱም ሽማግሌዎችን ነው። ሂዱና ንበቡት፣ ኤዚቅኤል ናይን፣ ኤዚቅኤል ዘጠኝ ከምን ከሽማግሌዎች ጀምር በልልኝ። አትራራ። የወደደን እግዚአብሔር እንዲሁ የወደደን እግዚአብሔር እንዲሁ ዝም ብለን የምንኖር ከሆነ ደግሞ እኛ ዋጋ እንከፍላለን። ለወደደን መልስ የምንሰጠው እሱን በመፍራትና እሱን በመስማት ነው፣ ወደ እግዚአብሔር በመቅረብ ነው። እግዚአብሔርን ክንዳችን፣ ጠበቃችን፣ አለኝታችን በሱን ገባለን በሱን ወጣለን በሱ ያዋን ሆነን እንመላለሳለን አለ። ስለዚህ መራናታ ይላል ደግሞ፣ ጌታ ሆይ ና፣ ጌታ ሆይ ና። ሁለቱ አሉ፣ ለርግመት የተዘጋጁ ና ለጥፋት የተዘጋጁ ምንድን ነው? ዲቮትድ ቱ ጋድ ለእግዚአብሔር የተሰጠ without hope of being redemption የመዳን ተስፋ የለለን እና ደግሞ የዳነ ለእሳት ሳይሆን ለሕይወት የተመረጠ ን ተር ቱ ጋ ት ንግ ሪምት የሚለው ምን ማለት ነው? ማገዶ የሆነ ማለት ነው። እግዚአብሔር የእግዚአብሔር ቁጣ ማረፊያ የሆነ እግዚአብሔር ሲመጣ ቁጣውን የሚያሳርፍ ለምን ነው ለእግዚአብሔር የተሰጠው? ምክንያቱም እግዚአብሔር ቁጣውን ያሳርፍበታል። የዘላለም ቁጣው እርሱ ላይ ይነዳል። ስለዚህ ጌታን ኢየሱስ ክርስቶስን መውደድ አማራጭ የሌለው አንድና አንድ አንድ ነው። ጌታን ኢየሱስ ክርስቶስን መውደድ እሱን መውደድ ማለት ደግሞ መስማት፣ ውድ የሆነውን ድምፁን፣ ውድ የሆነውን ትምህርቱ እንደ ቃሉ መኖር እንደ እርሱ ፍቃድ መመላለስ እንጂ መዝለል አይደለም። ይገርመኛል። አንድ መዝሙር አለ፣ በጣም ደስ ይለኛል። ላሰማችሁ ትንሽ። ምንድን ነው እንትን ይላል አይደል? ቲክቶክ ያ ቲክቶክ እንትን ያደርግብኛል ባለፈው እንደዚህ እንትን ብሎብኛል። እና አንድ መዝሙር በጣም ደስ የሚለኝ መዝሙር ነው። በጣም ደስ ይለኛል። በጣም ሰማዋለሁ። ነገር ግን ምን ይላል? ኢየሱስን አዎ ይሄ በአንተ መንፈስ፣ በአንተ መንፈስ የተነካ በማን እ ላሰማችሁ ይ ጌታ ኢየሱስ ጌታ ነው። በአንተ መንፈስ የተነካ በመንፈስ ዝናብ በጣም ደስ የሚል መዝሙር ነው። እውነትን እውነቱን ልንገራት ነገር ግን በሚዛን ሲመዘን ይሄ የጴንጤ ችግር ነው። ዜሮ መዝሙር ነው። በቃ በአንተ አንተንም አንተን አንተ አንተ አንተ በአንተ ይጀምራል። በአንተ ይቀጥላል። በአንተ እንትን ይላል። በአንተ አለቀ። ማን እግዚአብሔር እግዚአብሔር እንኳን አይለ ኢየሱስ ነው፣ የለም ህዱና ስሙት። ምክንያቱም አሁን ያቆምኩት ለምንድን ነው? ኮፒራይት እንትን ስለሚል እንደዚህ ነን ወገኖች፣ እንደው ዝም ብለን ሆሆ ምንለው ማናውቅ በህልም የምትናገረው ነገር አላል፣ በህልማችን የምንናገር ወገኖች በጣም አሳዛኝ ሁኔታ ነው ያለነው። ከዘመርክ ኢየሱስ ብለህ ነው የምትጀምረው፣ የምትጨርሰው ኢየሱስ ብለህ ነው። ምክንያቱም የምታደርጉትን ሁሉ በስም ያደርጉ እንኳን መዝሙር ነውና፣ ምትበላውንም በኢየሱስ ስም ብለህ ነው፣ ምጠጣውንም በኢየሱስ ስም ብለህ ነው፣ ሁሉንም የምታደረገውን በኢየሱስ ብለህ ነው። እንኳን መዝሙር ግን መዝሙር ይህን ከመሰለ መዝሙር ሁሉ አንድም ኢየሱስ አይልም። በቃ ስሙት ይህን መዝሙር እንዴ! ቸርች ላይ ሲዘመር እኔ በጣም ነው እንትም ብለው ደስ ብለው የሚሰማው ግን ቅር እያለ ነው የምሰማው። ለማን ነው የተዘመረው? ለአንተ ማን ነው? አንተ አንተ ማን ተነህ? እርሱም አንተ ነህ፣ እኔም አንተ ነኝ። አንተ አንተ አንተ ምንድን ነው ኢየሱስ ኢየሱስ ኢየሱስ ኢየሱስ በኢየሱስ መንፈስ የተነካ ቢል ምን አለ? ምንድን ነው የጎደለው? እስኪ ስሙትና እዛ በኋላ ረጋንትን በሉ። ምክንያቱም ክሪቲክ የለም። ለምንድን ነው ይህን መዝሙር? አረ መንፈስ ቅዱስ የሰጠውን እንደዛ የሚባል ነገር አለ፣ የተቀባ የተቀባ የሚባል መዝሙሩም ራሱ ተቀብቷል። መቼም ያልተቀባ ነገር የለም ዛሬ ድንጋዩም ተቀብቷል። ምኑም ተቀብቷል። ደሮይቱም ተቀብታለች። አህያውም ተቀብቷል ተቀብቷል። ያልተቀባ ምን? ድመትና ድመቱ አላየች እንትን ሲጠመቅ ጥምቀት ሲያደርግ ድመት አላየችትም ዩቲዩብ ላይ ድምቀቱ ሲጠመቅ እና መስቀል በመስቀል ሲሳለ ያ ይህ ነው ወገኖች። ተቀባ አትበል አትበይ። አስበን ነው የምንዘምረው እኛ ነን የምንዘምረው። እሺ፣ ስለዚህ ኢየሱስ፣ ኢየሱስ፣ ኢየሱስ፣ ኢየሱስ በመዝሙራችሁ በምናምናችሁ፣ ኢየሱስ፣ ኢየሱስ፣ ኢየሱስ ያ የሱዋ አልመሲሕዋ ረብ ልአርባብ ምልኩል ምሉክ ብለዋለው እንኳን ባረበኛ ኢየሱስ ክርስቶስ የጌቶች ጌታ፣ የነገስታት ንጉስ መለካ መላኪም አዶን ሃአዶኒም መለካ መላኪም ይለዋል። ብራይ ስጡ። የጌቶች ጌታ፣ የነገስታት ንጉስ፣ የእግዚአብሔር ልጅ ኢየሱስ በቋንቋው ሁሉ የከበረ በሁሉ ላይ ከፍ ከፍ ያለ በሰማይ በምድር የላቀ የእግዚአብሔር ልጅ የወደዳችሁ የወደደኝ። ስለዚህ ልንወደው ግድ ነው። ይሄ ግድ ነው። ስም ብላችሁ እንትን አትበሉ። ስትዘምሩ ኢየሱስ ከሌለበት እንደዚህ አይነቱን አትዘምሩት። ማንተ መንፈስ የተነካ ምን በምን መንፈስ በማን በመለሰ በተሾመ በጎነጠ በበላቸው በምነ- በማን በሚስተር ጆን ግን ሁሉ ይዘምራል። በቃ አይኑን ጨፍኖ ነው የሚሄደው። ለማን ነው የሚዘምረው? ለኢየሱስ። ኢየሱስ ከተባለ ስሙ መኖር አለበት። የኢየሱስ ስም የሌለበት የጴንጤ ዘማሪ አብዛኛውን አይወደውም። አንተ አንተ ነው የሚለው። አንተ አንተ አንተ አንተማ እሱማ ባሏንም አንተ ነው የምትለው፣ ምንድን ነው ጓደኛንም አንተ ነው የምትለው ጓደኛ አንተ። ስለዚህ ኢየሱስ ከስም ሁሉ በላይ ስም ነው፣ የከበረ ስም ነው፣ የዳንበት ስም ነው። እሱን ልንወድ ይገባል። ባንወድ ግን አናቴማ ነን፣ ለእግዚአብሔር የተሰጠን ለእግዚአብሔር የተሰጠን የመዳን ተስፋ የለለን ነው። ምን ሆኑ? እሳቱን ይጠብቃል። ግን እግዚአብሔርን የምንወድ ከሆነ እንውደድ፣ ክርስቶስ እንደወደደን እኛ ፍቅር እንደዚህ ነው። እኛን እንደወደድነው ሳይሆን እግዚአብሔር አስቀድሞ እኛን እንደወደድን የኃጢአታችንን መስዋዕት ይሁን ዘንድ የኃጢአት ማስተሰሪያ ልጁን እንደሰጠ ነው። ፍቅር እንደዚህ ነው፣ የእግዚአብሔር ፍቅር። ክብር ለእግዚአብሔር ለአምላካችን ይሁን። በሌላ ፕሮግራም እስክንገናኝ እግዚአብሔር አብ ፍቅር የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። የመንፈስ ቅዱስ ሕብረት ከእናንተ ጋር ይሁን። ደህና ሁኑ።